በኢትዮጵያ ጀማሪ ስራ ፈጣሪዎች ወይም ስታርታፖች የፋይናንስ አቅርቦትን ጨምሮ የመስሪያ ቦታና የተለያዩ ፈተናዎች እንደሚያጋጥማቸው ይነገራል። በሀገሪቱ ቴክኖሎጂና ግኝትን አጣምረው የሚሰሩ የንግድና የስራ ፈጣሪዎች በሁለት ዓመት ውስጥ ውጤታማና ትርፋማ እንዲሆኑ ይጠበቃል። ይሁን እንጂ ስራ ፈጣሪዎች በየተሰማሩበት ዘርፍ ላይ በሚገጥማቸው የግብር ጫና እንዲሁም ሌሎች የተለያዩ ፈተናዎች ሳቢያ ለመስራት እንደሚቸገሩ ይሰማል። ግብርና ጋር ተያይዞ፣ ከህክምና ጋር ተያይዞ አገልግሎት ሰጪ ሶሻል ኢምፓክት ያላቸው ሞዴል ሲሆኑ ስታርታፕ ላይ የሚመሰረቱ ትናንሽ ድርጅቶች ከተመሰረቱ ከሁለት ዓመት በኋላ ውጤታማ እንዲሆኑ ይጠበቃል። እንደምታውቁት እንደዚህ አይነት ድርጅቶች ስታርታፕ ላይ ሲሆኑ ሁለት ዓመት በጣም ትንሽ ነው። ከሁለት ዓመት በኋላ ፍቃድ አይታደስላቸውም፣ እንደገና ሕይወትን ከዜሮ እንዲጀምሩ ይገደዳሉ፣ ወይም ደግሞ ያንን ያላቸውን ነገር ኮላፕስ እንዲያደርጉ ይደረጋል። ለምሳሌ እንደ ኢትዮጵያ ነጋዴ ሴቶች በአወራ ኢትዮጵያ ነጋዴ ሴቶች ውስጥ ብዙ ስታርታፕ ላይ ያሉ ሴቶች አሉ፣ ብዙ ነገሮችን እያደረጉ ያሉ አሉ። እና ያ ከሁለት ዓመት በኋላ ፍቃድ አይታደስላችሁም የሚለው ነገር በጣም አስደንጋጭ ነው ለእነሱ እና ይሄ ነገር የግድ አትራፊ መሆን አለባችሁ ይባላል እና ይህንን ነገር አይታችሁ ማሻሻያ ብታደርጉለት ይህንን መሰል የጀማሪ የስራ ፈጣሪዎችን ጥያቄዎች ለመመለስና የንግድና ስራ ፈጣሪዎችን ለማበረታታት ያለመ ረቂቅ አዋጅ ለቋሚ ኮሚቴ ተመርቷል። አዋጁ ስታርታፖች ስያሜ ካገኙበት ቀን አንስቶ እስከ አምስት ዓመት ከገቢ ግብር ነፃ እንዲሆኑ የሚፈቅድ እንደሆነም ተገልጿል። ይህም ስታርታፖች ጤነኛ የገንዘብ ፍሰት እንዲኖራቸው ለማድረግ የሚያገለግል እንደሆነ ሲገለጽ፣ አዋጁ በማንኛውም የኢኮኖሚ ሴክተር ላይ ተፈጻሚ እንደሚሆን ሀገሬ ቴሌቪዥን የተመለከተው የአዋጁ ረቂቅ ያብራራል። አዋጁ ስታርታፕ ማለት ምንም የንግድ ስራ እንቅስቃሴ ታሪክ ሳይኖረው ወይንም ደግሞ የተወሰነ የንግድ ስራ እንቅስቃሴ ታሪክ ውስጥ አዲስ ሀሳብን ተግባራዊ የሚያደርግ መሆን ያለበት እንደሆነ ጠቁሟል። ከዛ ባለፈም በቴክኖሎጂ የታገዘ አዳጊና የገበያ መዋቅርን የሚለውጥ ምርትን፣ አገልግሎትን ወይም ሂደትን የሚያስተዋውቅ እንደሆነም በአዋጁ የትርጓሜ ክፍል ላይ ሰፍሯል። ስታርታፕ ስያሜ ለማግኘት በዋነኝነት አመልካች ከተቋቋመ አንስቶ አምስት ዓመት ያላለፈው መሆን ያለበት ሲሆን፣ ለገበያ ለማቅረብ ያቀደውን በናሙና ማሳየት የሚያስችለው ምርት፣ ሂደት ወይም አገልግሎት ባለቤት መሆኑን በፊርማ የተረጋገጠ መሆን እንዳለበት ተገልጿል። መስራቹ ቢያንስ 25 ከመቶ የካፒታል ድርሻ ያለው መሆን ያለበት የተባለ ሲሆን እነዚህ ቅድመ ሁኔታዎች ተሟልተው ሲገኙና የቀረበው ማመልከቻ ተቀባይነት ያለው ሆኖ ሲገኝ የስያሜ ምስክር ወረቀት የሚሰጠው እንደሆነም ተመላክቷል። ይህንን አዋጅ ተፈጻሚ ለማድረግ ብሔራዊ የኢኖቬሽን ፈንድ የተቋቋመ ሲሆን ፈንዱ በኢንቨስትመንት ሆልዲንግ እንደሚመራና ሀሳብ አመንጭዎች ሀሳባቸውን ወደ ተግባር ሊለውጡ የሚችሉበት አማራጭ የፋይናንስ ምንጭ ሆኖ የሚያገለግል እንደሆነም ተመላክቷል። ስያሜ ያለው ስታርታፕ በገቢ ግብር ነጻ በሆነበት ዘመን ኪሳራ ያጋጠመው እንደሆነ ይህ ሳራ የግብር ፎይታው ከተጠናቀቀ በኋላ ባለው ጊዜ የፎይታውን ዘመን ግማሽ ለሚሆን የግብር ጊዜ ኪሳራውን ለማሸጋገር የሚችል ሲሆን ከዛ ባለፈም ለባል አክሲዮኖች በሚከፈል የትርፍ ድርሻ ላይ ከሚጣል የገቢ ግብር ነጻ እንዲሆን እንደሚደረግ ተነግረዋል። የህዝብ ተወካዮች ምክር ቤት ትላንት ሰኔ 10 ቀን 2017 ዓ ም ባካሄደው ስብሰባ የስታርታፕ ረቂቅ አዋጅን መርምሮ ለሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በሙሉ ድምፅ ሞርቶታል።